ሰላም ሰላም፣ እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሎን እንዳይዘነጉ፣ ውድ ቤተሰቦቼ። ዛሬ ደግሞ ይዤላችሁ የመጣሁት አብዛኞቻችሁ የምትፈልጉትን እጅግ በጣም አስተማሪና ድንቅ የሆነ ቪዲዮ ይዤላችሁ መጥቻለሁ። ከረዥም ጊዜ በኋላ ስንገናኝ የምናወራቸውን አረፍተ ነገሮች በጣም ወሳኝና ጠቃሚ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ። ውድ ቤተሰቦቼ እዚህ ጋር እንደምታዩት የተለያዩ አረፍተ ነገሮችን እናገኛለን። ከነዚህ ውስጥ ደግሞ አንዳንዶቹን በየቀኑ እንጠቀማችኋለን፣ አንዳንዶቹን ደግሞ ከረዥም ጊዜ በኋላ ስንገናኝ ለጓደኞቻችሁ ወይም ለቤተሰቦቻችሁ መጻጻፍ የምትችሉበት አረፍተ ነገሮች ናቸው እዚህ ጋር ያመጣሁላችሁ ማለት ነው። ውድ ቤተሰቦቼ ታዲያ የዚህ ቪዲዮ ዋናው ዓላማ እናንተን ሶስት ነገሮችን ለማስረዳት ነው። ለምሳሌ በየቀኑ የምንጠቀማቸውን አረፍተ ነገሮች እንዴት መመስረት እንደምትችሉ እና ሁለተኛው ደግሞ ከረዥም ጊዜ በኋላ ምን አይነት አረፍተ ነገሮችን ከጓደኞቻችሁ፣ ከቤተሰቦቻችሁ ጋር መጻጻፍ እንደምትችሉ እና ለምሳሌ ናፍቆታችሁን የምትገልጡበትን አረፍተ ነገር እንዴት መመስረት እንደምትችሉ የሚያሳይ ቪዲዮ ነው። በሶስተኛ ደረጃ ደግሞ ማንበብን እንድትለማመዱ በጣም ያግዛችኋል፣ መጻፍንም እንድትለማመዱ በጣም ይረዳችኋል ማለት ነው። ስለዚህ እነዚህን ሶስት ዋና ዋና ዓላማዎችን የያዘ የእኛውን ቪዲዮ ለእናንተ ይዤላችሁ መጥቻለሁ። ይህንን ቪዲዮ ስጨርሱ በእርግጠኝነት ብዙ ነገር እንደምትማሩበትና አረፍተ ነገር እንዴት መመስረት እንደምትችሉና ከዚህ በተጨማሪ ደግሞ የተለያዩ ከባባድ ወይም ስድ ጽሑፎችን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 ወደ ማንበብ ስለመጡ እናንተም አዲስ የሆናችሁት ትምህርት የምትፈልጉት በሙሉ ኤን ቻናል አንድ የሳብስክራይብ ካደረጋችሁ እንደዚህ አይነት ቪዲዮ በተከታታይ የሚለቀቀው ቀጥታ ወደ እናንተ ይደርሳል ማለት ነው። ሁል ጊዜ ደግሞ ላይክ፣ ኮመንት፣ ሼር ሳብስክራይብ በማድረግ ስለምታበረታቱን ከልብ እናመሰግናለን። ከዚህ በተጨማሪም የእናንተ እርዳታ ሁል ጊዜ እንዳይቋርጥ እያልን ላይክ፣ ሳብስክራይብ፣ ኮመንት፣ ሼር በማድረግ እንድታበረታቱን ሌላ አሪፍ አሪፍ ቪዲዮ እንድንሰራ የእናንተ ላይክ ማድረግ፣ ኮመንት ማድረግ፣ ሼር ማድረግ እኛን ስለሚያበረታታን ውድ ቤተሰቦቼ ይህንን እንድታደርጉ ይሁን ማለት ነው። ከዚህ በተጨማሪ ደግሞ ደስ የሚል ዜና በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠ እንገኛለን። ውድ ቤተሰቦቼ ይህ እጅግ በጣም ትልቅ የሆነ እድል ነው ለእናንተ። ምክንያቱም በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገን እናሰለጥናችኋለን። በእናንተ ላይ በጣም በአጭር ጊዜ ውስጥ ከፍተኛ ለውጥ ለማየት ከፈለጋችሁ፣ ማንበብና መጻፍ በወራት ውስጥ ለመቻል ከፈለጋችሁ፣ ይህ የሻሎም አካዳሚ ቻናል ለእናንተ የተከፈተና እናንተን ደግሞ ለማገዝ ሁል ጊዜ እንጥራለን ማለት ነው ውድ ቤተሰቦቼ። ስለሆነም ይህንን ትልቅ እድል ለማግኘት የምትፈልጉት በሙሉ ከስር በምታገኙት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ ደግሞ በጣም ደስ የሚለው ከፈለጋችሁ በግሩፕ ከፈለጋችሁ ደግሞ በግልም መማር ትችላላችሁ። በጣም በአጭር ጊዜ ውስጥ ደግሞ ልቃችሁ እውቀታችሁን ጨምራችሁ ማንበብና መጻፍ ችላችሁ እንደምትወጡ ያለ ጥርጥር ልነግራችሁ እፈልጋለሁኝ። ከእኛ ጋር ብዙ ተማሪዎች እየተማሩ ስለሚገኙ እናንተም ይህንን እድል በጊዜ እየመጣችሁ እንድትጠቀሙ ላሳስባችሁ ወዳለሁኝ ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን በማንበብና በመጻፍ በጣም ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ቪዲዮ እገባለሁኝ። እናንተ ደግሞ እንደተለመደው ቤተሰብ የሆናችሁት ላይክ፣ ኮመንት በማድረግ ቪዲዮን ትጀምራላችሁ። አዲስ የሆናችሁት ደግሞ እንደዚህ አይነት ቪዲዮ በተከታታይ እንዲደርሳችሁ ሳብስክራይብ የምትለዋን የደወል ምልክቷን ትጭናላችሁ ማለት ነው። ውድ ቤተሰቦቼ ቅድም እንደነገርኳችሁ በዛሬው ቪዲዮ የምትማሩት ከረዥም ጊዜ በኋላ ለመገናኘት ስትቀጣጠሩ ምን አይነት አረፍተ ነገሮች እንደምትጠቀሙ እና ደግሞ በየቀኑ የምታወሩትን አረፍተ ነገሮችን እንዴት መጻፍ መለማመድ እንዳለባችሁ የሚያሳይ ቪዲዮ ነው። እጅግ በጣም ብዙ ነገር እንደምታተርፉት እርግጠኛ ነኝ ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ትምህርት እንግባ። እዚህ ጋ የምታዩት የመጀመሪያውን አረፍተ ነገር እስኪ አብረን ለማንበብ እንሞክር። አንደኛው አረፍተ ነገር ምን ይላል ካላችሁ ከአንቺ ይላል። ከአንቺ፣ ለሴት ከሆነ ከአንቺ፣ ወይም ለወንድ ከአንተ፣ ከአንተ ጋር ጋር ከዛ በኋላ መጫወት መጫወት በጣም በጣም ይልና ናፍቆኛል ናፍቆኛል። አያችሁ፣ እስኪ አንድ ላይ ለማንበብ እንሞክር። አብረን ለማንበብ እንሞክር። ከአንተ ወይም ከአንቺ ጋር መጫወት በጣም ናፍቆኛል። ለምሳሌ በጣም የምትወዱት ጓደኛችሁን ጥላችሁ በተለያየ ቦታ ብትኖሩ፣ ለዛ ለጓደኞቻችሁ ደግሞ ሜሴጅ ብትጽፉ ምን ብላችሁ ነው አረፍተ ነገር መጻፍ የምትችሉት? ማለት ብዙ ላይፍ ከዚህ በፊት አሳልፋችሁ ሊሆን ይችላል። አንድ ላይ ብዙ ነገር እንጆ ያርጋችሁ ሊሆን ይችላል። ግን እዚህ ጋር ከአንተ ወይም ለወንድ ከሆነ ከአንተ ለሴት ከሆነ ከአንቺ ጋር መጫወት በጣም ናፍቆኛል። ማለት የድሮ ጫወታችሁ እንደናፈቃችሁ በጽሁፍ መንገድ በጽሁፍ መልክ እየገለጣችሁ ነው ማለት ነው። ውድ ቤተሰቦቼ በጣም ደስ የሚል ነገር ነው። ማለት ከጓደኞቻችሁ ጋር መጫወት፣ ከቤተሰቦቻችሁ ጋር መጫወት ነው፣ ከወንድማችሁ እና ከእህታችሁ ጋር መጫወት ትዝ ሊላችሁ ይችላል። እና አንድ ቦታ ካልሆናችሁ በጽሑፍ መልክ ከአንተ ጋር ወይም ከአንቺ ጋር መጫወት በጣም ናፍቆኛል ብላችሁ ሀሳባችሁን በዚህ መንገድ መግለጥ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ወደ ቀጣዩ እንገባለን። ሁለተኛ ላይ የምታገኙት ሌላኛው ደግሞ ምንድን ነው ካላችሁ እዚህ ጋር ቁጥር ሁለት ላይ ምንድን ነው የሚለው የሚለውን አብረን እናንብብ። እንደነገርኳችሁ ማንበብ የቻላችሁት ከኔ ቀድማችሁ ቪዲዮን በማቆም በማንበብ መጀመር ትችላላችሁ። ማንበብ ያልቻላችሁት ደግሞ ቀስ ብዬ ስለማነብ ከኔ ጋር እኩል ማንበብ ትችላላችሁ ማለት ነው። ሁለተኛው ምን ይላል ካላችሁ በጣም በጣም በጣም እንደምወድህ እንደምወድህ ይላል። ትንሽ ረዘም ትላለች፣ ውድ ቤተሰቦቼ እን እንደምወድህ በጣም እንደምወድህ ታውቃለህ ታውቃለህ አይደለህ በጣም እንደምወድህ ታውቃለህ አይደል፣ ይላል ውድ ቤተሰቦች። ይሄ ጥያቃዊ ያረፍተ ነገር ነው፣ ይህኛው ማለት ነው። ውድ ቤተሰቦቼ ለምሳሌ አንድን ሰው በጣም እንደምትወዱት ለመንገር ከፈለጋችሁ በጣም እንደምወድህ ታውቃለህ አይደል? ለወንድ ነው ይሄኛው። ለሴት ከሆነ ደግሞ ምንድን ነው የምትሉት? በጣም እንደምወድሽ ታውቂያለሽ አይደል ብላችሁ መጻፍ ትችላላችሁ። ለጓደኞቻችሁ ወይም ለፍቅረኛችሁ፣ በተለያየ አጋጣሚ እንደዚህ አይነት ቃሎችን መጠቀም ትችላላችሁ ማለት ነው። እንደዚህ አይነት አረፍተ ነገሮችንም መጠቀም ትችላላችሁ። በጣም እንደምወድህ ታውቃለህ አይደል ይላል ውድ ቤተሰቦች ጥያቄያዊ ነው፣ መጨረሻ ላይ ጥያቄያዊ አረፍተ ነገር ስለሆነ ጥያቄ ምልክት መግባት አለበት ማለት ነው። ስለዚህ በጣም እንደሚወድህ ታውቃለህ አይደል? ይሄኛውን በየቀኑ መጠቀም እንችላለን። በተለያየ ደግሞ አጋጣሚ መጠቀም እንችላለን። ለጓደኞቻችን፣ ለቤተሰቦቻችን፣ ለተለያዩ ሰዎች መጠቀም እንችላለን ማለት ነው። ውድ ቤተሰቦች እጅግ በጣም ጥሩ እየተማራችሁ እንደሆነ ሙሉ እምነት አለኝ። ሶስተኛ ደግሞ እዚህ ጋ ያለው ምን ይላል? ለረጅም ይላል። ሶስተኛ ላይ ያለው ለረጅም ይላል። ለረጅም ጊዜ እዚች ጋር ያለችው ሁለቷ ፊደል ጊዜ የሚለውን ቃል ትሰጠናለች ማለት ነው። ውዱ ቤተሰቦቼ ለረጅም ጊዜ ስላላገኘውሽ። አያችሁት፣ እችን ለማንበብ ትንሽ ታስቸግራለች። አብዛኛው ተማሪ በውስጥ መስመርም ይቸገራል እችን ለማንበብ ስላላገኘውሽ አያችሁት። አንድ ላይ ስናነባት ስላላገኘውሽ ይላል። ስለዚህ ይሄኛው መቼም ለወንድ አይደለም። ስላላገኘውሽ የሚለው ለሴት ነው። ለሴት ሁል ጊዜ መጨረሻ ላይ ሽ እንጠቀማለን። ለወንድ ደግሞ ክ ወይም ህን ነው የምንጠቀመው። አያችሁት። እነኝህን ሁለቶችን አብዛኛው ጊዜ ጾታን ለመለየት ወይም ለወንድ ምን እንጠቀማለን ካላችሁ፣ እዚች ጋር ለምሳሌ ስላላገኘው ውሽ ይላል፣ ስላላገኘው ውሽ ይላል፣ ለሴት ነው። ስለዚህ እቺን ፊደል ብናጠፋት፣ እችን ፊደል ብናጠፋት፣ እንደዚህ ብናረጋት፣ እችን ብንጠቀም ለወንድ ይሆናል ማለት ነው። ለረጅም ጊዜ ስላላገኘው ክ፣ አያችሁ፣ ስላላገኘውክ፣ ስላላገኘውክ ካላችሁ፣ ለወንድ ነው። ስላላገኘውክ ስላላገኘውክ ስላላገኘውክ ይላል። ለወንድ ከተጠቀምን ለረጅም ጊዜ ስላላገኘውክ ናፍቆቴ፣ ናፍቆቴ፣ ናፍቆቴ ማለት የራሳችሁ ናፍቆት፣ በጣም እንደናፈቃችሁት ያን ሰው ለማግኘት የሚያሳይ ነው። ናፍቆቴ ጨምሯል። አያችሁት፣ ጨምሯል ናፍቆት ይጨምራል። ከቀን ወደ ቀን እየባሰ ይሄዳል ማለት ነው። ስለዚህ ለረጅም ጊዜ ስላላገኘውክ ናፍቆቴ ጨምሯል የሚለውን ለወንድ መጠቀም ትችላላችሁ ማለት ነው። በጣም ደስ የሚል ነገር ነው። ስለዚህ እዚህ ጋ ደግሞ ለሴት ከሆነ ስላላገኘውሽ፣ እችን እናጠፋታለን፣ ምክንያቱም ለወንድ ነው የምንጠቀማት ክን። ስለዚህ አያችሁት፣ ለሴት ከሆነ ለረጅም ጊዜ ስላላገኘውሽ ናፍቆቴ ናፍቆቴ ናፍቆቴ ይላል ይሄኛው። ናፍቆቴ ጨምሯል። አያችሁት? ለረጅም ጊዜ አንድን ሰው ባታገኙና በሜሴጅ እያወራችሁ ወይም በጽሁፍ መልክ እያወራችሁ ከሆነ ለረጅም ጊዜ ስላላገኘውሽ፣ ለሴት ከሆነ ለረጅም ጊዜ ስላላገኘውሽ ናፍቆቴ ጨምሯል። ለወንድ ከሆነ ደግሞ ምንድነው የምትሉት? ለረጅም ጊዜ ስላላገኘውክ ናፍቆቴ ጨምሯል ብላችሁ መጻፍ ትችላላችሁ ማለት ነው። በጣም ጥሩ እየተማራችሁ እንደሆነ ሙሉ እምነት አለኝ። እዚህ ጋር አሁን ወደ አራተኛው እንሻገር። ነገ ነገ ይላል፣ የእረፍት የእረፍት ቀኔ የእረፍት ቀኔ ስለሆነ ስለሆነ መገናኘት ይላል፣ መገናኘት ይላል ከዛ በኋላ እንችላለን። አያችሁት? አንድ ላይ እስኪ አብረን እናንብብ። ነገ የእረፍት ቀኔ ስለሆነ መገናኘት እንችላለን ይላል። አያችሁት? አንድ ላይ እስኪ አብረን እናንብብ። ነገ የእረፍት ቀኔ ስለሆነ መገናኘት እንችላለን ይላል። በጣም አሪፍ ለምሳሌ እረፍት ላይ ከሆናችሁ ይህን አባባል በየቀኑ መጠቀም ትችላላችሁ። ከጓደኞቻችሁ ጋር ለመገናኘት ብትፈልጉ፣ ነገ የእረፍት ቀን ስለሆነ መገናኘት እንችላለን ይላል። ቀኔ የሚለው ደግሞ የኔ እንደሆነ ማለት፣ የእኔ የእረፍት ቀኔ እንደሆነ ነው የሚያሳየው። ነገ የእረፍት ቀኔ ስለሆነ መገናኘት እንችላለን ብላችሁ ወይም ቀጥታ መጻፍ ትችላላችሁ። ወይም በጥያቄ መልክ ካረጋችሁ ደግሞ እንዴት ነው የምታደርጉት? ነገ የእረፍት ቀኔ ስለሆነ መገናኘት እንችላለን ብላችሁ መጨረሻ ላይ ጥያቄ ምልክት ካረጋችሁ ጥያቄያዊ ያረፍተ ነገር ይሆናል። እየጠየቃችሁ እንደሆነ ያሳያል ማለት ነው። ውድ ቤተሰቦቼ ለሁለቱም ያገለግላል። ለመጠየቅም ለመመለስም ይጠቅማቸዋል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። እዚህ ጋር ደግሞ አምስተኛ ላይ ያለውን ቃል እስኪ አብረን እናንብብ ከሀገር ከሀገር ይላል። ከሀገር ከወጣው ከሀገር ከወጣው በጣም በጣም እረጅም እረጅም ረጅም ጊዜ ይላል። ጊዜ ሆኖኛል ሆኖኛል አያችሁት። አንድ ላይ እስኪ አብረን እናንብብ። በጽሁፍ መልክ ለምሳሌ ከአንድ ሰው ጋር እያወራችሁ እንደዚህ አይነት ነገር ልትጠቀሙ ትችላላችሁ። ከሀገር የወጣችሁ ወይም ሰፈር የቀየራችሁም እንደዛ ብላችሁ መጻፍ ትችላላችሁ። ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል። አያችሁ፣ በጽሁፍ መልክ በቀላሉ ሀሳባችሁን ገለጣችሁ ማለት አይደል ውድ ቤተሰቦቼም። ስለዚህ ይሄኛው አረፍተ ነገር ምን ይላል? ከሀገር ከወጣው በጣም ረጅም ጊዜ ሆኖኛል ይላል። ውድ ቤተሰቦቼም በጣም አሪፍ በጣም ቆንጆ። እዚህ ጋር የሚገኘው ሌላውን ቃል ደግሞ አብረን እናንብብ። ወደ ይላል። ስድስተኛ ነው። ወደ ሀገር ትላለች። እሺ፣ ሶስቷ ፊደል ሀገር፣ ወደ ሀገር ቤት፣ ቤት። ከዛ በኋላ መግባት፣ መግባት ወደ ሀገር ቤት መግባት በጣም በጣም ናፍቆኛል ናፍቆኛል ይላል። አያችሁ ውድ ቤተሰቦች ወደ ሀገር ቤት መግባት በጣም ናፍቆኛል ብላችሁ ለመጻፍ ብትፈልጉ እንደዚህ ብላችሁ በየቀኑ መጻፍ መለማመድ ትችላላችሁ ማለት ነው። በተለያየ አጋጣሚ እንደዚህ አይነት ቃሎችን ከሀገር ውጭ ያላችሁት መጠቀም ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ እየተማራችሁ እንደሆነ ሙሉ እምነት አለኝ። እዚህ ጋር ያለው ደግሞ ሰባተኛው ምን ይላል? ቤተሰቦቼን ይላል፣ ቤተሰቦቼን ይላል ሳገኝ ቤተሰቦቼን ሳገኝ፣ ትክክለኛ ትክክለኛ ትክክለኛ ይላል። በጣም በቀላሉ እያነበባችሁ እንደሆነ ተስፋ አደርጋለሁ። ትክክለኛ እረፍት እረፍት እረፍት ይሰማኛል ይላል። ውድ ቤተሰቦቼ እንደዚህ ብላችሁም ማንበብ ትችላላችሁ። ቤተሰቦቼን ሳገኝ ትክክለኛ እረፍት ይሰማኛል ይላል። አንድ ላይ ሲነበብ አያችሁት? የመጨረሻው አረፍተ ነገር ነው። ቤተሰቦቼን ሳገኝ ትክክለኛ እረፍት ይሰማኛል። ምክንያቱም በዚህ ዓለም ላይ እግዚአብሔር ከሰጠን ትልቁ ነገር ቤተሰቦች አንደኞች ናቸው። ስለሆነም ቤተሰቦችን ሳገኝ ትክክለኛ እረፍት ይሰማኛል ብላችሁ ለመጻፍ ብትፈልጉ እንደዚህ ይጻፋል። እንደዚህ እንዳሁኑ ይነበባል ማለት ነው ውድ ቤተሰቦቼ። ስለዚህ በጣም ጥሩ ትምህርት እንዳገኛችሁት ሙሉ እምነት አለኝ። የዛሬው ቪዲዮ ይህን ይመስላል። ምንድን ነው የተማርነው ካላችሁ፣ በአጠቃላይ ሳጠቃልላችሁ ዛሬ ያየነው መሰረታዊ የሆኑትን በየቀኑ የምንጠቀማቸውና ለረጅም ጊዜ ናፍቆታችንን ለመግለጥ የምንጠቀማቸውን አረፍተ ነገሮችን በደንብ ማንበብና በደንብ ደግሞ መመስረትን መለማመድን በደንብ አይተናል ማለት ነው ውድ ቤተሰቦቼ። እዚጋ የተለያዩ አረፍተ ነገሮችን አይተናል እና አረፍተ ነገሮቹ ደግሞ አብዛኛዎቹ የሚያሳዩት በጣም ናፍቃቹ የምታገኙትን ሰው እንዴት እንደምታወሩትና አንዳንዶቹ ደግሞ በየቀኑ የምታወሩትን ሰው አረፍተ ነገሮችን እንዴት መስርታችሁ በጽሁፍ መልክ ማውራት ትችላላችሁ ወይም ሀሳባችሁን መግለጥ ትችላላችሁ የሚለውና እንዴት ደግሞ ማንበብና መጻፍ መለማመድ እንችላለን የሚለውን የሚያሳይ ድንቅ ቪዲዮ ነበር። እጅግ በጣም ቆንጆ ቪዲዮ ስለሆነ ደጋግማችሁ ይህንን ቪዲዮ በማየት የእውቀት አድማሳችሁን ማስፋትና የማንበብና የመጻፍ ችሎታችሁን ማሳደግ ወይም ማጎልበት ትችላላችሁ ማለት ነው ውድ ቤተሰቦቼ። ስለዚህ የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና ለጓደኞቻችሁ ሼር ማድረግ እንዳይረሳ፣ ምክንያቱም ብዙ ተማሪ ማንበብ መጻፍ ይፈልጋልና። ስለዚህ ይህ ቻናል ደግሞ ማንበብና መጻፍን ለመለማመድ በጣም ጠቃሚ ቻናል ስለሆነ ለጓደኞቻችሁ እንድታደርሷቸው ይሁን። ለዚህ ቻናል ደግሞ አዲስ የሆናችሁ ሳብስክራይብ የምትለዋን የደወል ምልክቷን እንድትጭኑና ቤተሰብ እንድትሆኑ ይሁን። ምክንያቱም አንድ የሳብስክራይብ ካረጋችሁ ወይም የደወል ምልክቷን ከጫናችሁ እንደዚህ አይነት ቪዲዮ በየጊዜ የምንለቀው ቀጥታ ወደ እናንተ ይደርሳል ማለት ነው ውድ ቤተሰቦቼ። ስለሆነም ይህንን ድንቅ የሆነ ቻናል እንድትከታተሉና የእውቀት ደረጃችሁ ከፍ እንድታደረጉና እንድታሻሽሉ ይሁን ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በኢሞ፣ በዋትሳፕ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ስለሆነም ይህንን ትልቅ እድል ተጠቃሚ እንድትሆኑ ይሁን። በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ ሆናችሁ በራሳችሁ ላይ የሚደንቅ ለውጥ ስለምታዩ ይህንን እድል እንድትጠቀሙ ይሁን። ይህንን እድል ታዲያ ለመጠቀም እንዴት ነው እናንተን ማግኘት የምንችለው፣ እንዴት ነው ትምህርት መጀመር የምንችለው ካላችሁ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ብዙ ተማሪ ደግሞ እያሰለጠንን ብቁ እያደረግን እንገኛለን ውድ ቤተሰቦቼ። ስለሆነም እናንተም ደግሞ በተለያየ አጋጣሚ ትምህርት ያመለጣችሁ ይህ ቻናል ሁነኛ መፍትሔ ስለሆነ መጣችሁ ከኛ ጋር እንድትማሩና የእውቀት ደረጃችሁን እንድታሻሽሉ ይሁን። እኛን ደግሞ ለየት የሚያደርገው በጣም በአጭር ጊዜ ውስጥ በወራት ውስጥ በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። መምህር ብሩክ ነበርኩኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። አመሰግናለሁ።